በኳታር የኢትዮጵያ ኤምባሲ ለታላቁ የኢትዮጵያ ሕዳሴ ግድብ ቦንድ ከእነ ቤተሰቧ ለመግዛት መጥታ ያገኘናት ኑሮዋን ከ25 ዓመታት በላይ በዶሃ ያደረገችው ሀናን አህመድ ታላቁ የኢትዮጵያ ሕዳሴ ግድብ በቤተሰቧ ዘንድ ልዩ ትርጉም እንዳለው ትገልጻለች። ለእነዚህ ልጆቿም ለልደታቸው ከኬክ ይልቅ የሕዳሴ ግድብ ቦንድ በየዓመቱ እንደምታበረክትላቸው ነግራናለች። የህዳሴው ግድብ እኛ ጋር ትልቅ ቦታ አለው። ምክንያቱም እንደ ባለቤት ሱዳናዊ ነው። ግድቡ አልቆ ኢንሻላ ትልቅ የምንዛሬ የዶላር ምንዛሬ ታገኛለች፣ ስደት ይቆማል፣ ከችግር እንወጣለን ብዬ ነው የማምነው። ለዚህም ነው ልጆቼ ሙሉ ለሙሉ ተሳትፏል ማለት እችላለሁ። ምክንያቱም በየአመቱ ለልጆቼ የቦንድ ስጦታ ነው የምንሰጣቸው ለልደታቸው፣ ይህም ታሪክ እንዲያውቁ። ዛሬው 17 ዓመት ደርሳለች ትልቋ፣ ከአራት ዓመት ጀምራ ትንሿ ከሁለት ዓመት ከግማሽ ግማሽ አሁን አስራ አምስት ዓመት በቃ ምን ያህል ጥቅም እንዳለው የሀገር ቅርስ መሆኑን ነው የማሳውቃቸው። ልጆቿም ለልደታቸው የሚበረከትላቸው የሕዳሴ ግድብ የቦንድ ግዢ የኃላፊነትና የእኔነት ስሜት እንደፈጠረባቸው ገልጸዋል። የአባይ ግድብ ትልቅ ነገር ነው ለኛ እኛም ውጭ ሀገር ተወለደን ሆነን በየዓመቱ ነው የምናሳትፈው። ለልደታችን ነው የሚሰጠን ቦንድ። ስለዚህ ትልቅ ነገር ነው ይሄ። አባይ ለኢትዮጵያ ብቻ አይደለም ለዓለሙ ለአፍሪካ ቅርስ ቅርስ ነው የሚሆነው። ለልደታችን ስጦታ ቦንዱ ነው። አባቴና እናቴ ማመስገን የምፈልገው እነሱ ናቸው ሰፖርት የሚያርጉ። ትልቅ ሀብት ነው ለአገራችንና ለእኛ። የኳታር የኢትዮጵያ ኮሚዩኒቲ ማህበር ጽህፈት ቤት ኃላፊ ስንታየሁ ተረፈ በኳታር የኢትዮጵያ ህዳሴ ግድብ ማስተባበሪያ ምክር ቤት የቀድሞ የቦንድ ሽያጭ ኃላፊ በመሆን አገልግለዋል። ኃላፊው በግድቡ ዙሪያ በዱሃ የሚገኘው የኢትዮጵያ ኮሚዩኒቲ ተሳትፎው ጠንካራ ስለመሆኑ ያብራራሉ። በዋናነት ከህዳሴው ግድብ ጋር ተያይዞ የሚሰሩ ስራዎች ሶስት ናቸው። አንደኛ፣ በህዳሴው ግድብ በራሱ አስፈላጊነቱ ምንድን ነው? ለኢትዮጵያ ለቀጠናው ያለው ፋይዳ ምንድን ነው የሚለውን በዛ ላይ ሁላችንም በየደረጃ ባለን እውቀት ልክ ይህንን ማስረዳት ነው። ቀጥሎ ነው ወደ ሽያጩ የምንሄደው። በሽያጭ ብቻም አይደለም ይሄ ድጋፍ የሚደረገው፣ በስጦታም ነው። ያለንን ተስፋ ያለንን ቁርጠኝነት ደግሞ ማሳያ ነው ብሎ የሚያምነው ማህበረሰባችን ይኸው የህዳሴው ግድብ ነው። በየመን ኢራንና በኳታር የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አልይ የመንግስት ቁርጠኛ የሆነ አመራር በኳታር እና አካባቢ ያለ ዲያስፖራ ለግድቡ የሚያደርገውን ድጋፍ መተማመን እንዲኖረው አስችሏል ብለዋል። የለውጡ አመራር በተለይም ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሮጀክቱ ላይ በመሰረታዊነት ያሉት ጉድለቶች እንዲታረም በማድረግ የህዝባዊ ተሳትፎው የህዝባዊ ድጋፉ ለፕሮጀክቱ መተማመን ኖሮ እንዲቀጥል አስደርገዋል። እንግዲህ ያ በመሆኑ ምክንያት ዛሬ አሁን የመጨረሻ እንደጀመርነው እንጨርሰዋለን ብቻም ሳይሆን ሪቫን ለመቁረጥ ጥቂት ወራቶች በቀሩን ደረጃ ላይ እንገኛለን። 98 ፐርሰንት ፕሮጀክቱ ተጠናቋል። አምባሳደሩ አክለው እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ አሰባሳቢ ፕሮጀክቶችን ዲያስፖራው ማህበረሰብ ይበልጥ ሊደግፍ እንደሚገባም ጠቁመዋል። ለኢቲቪ ዘገባ ብሩክ ተስፋዬ ነኝ ከኳታር ዶሃ።